ሃይማኖታዊ እና ባህላዊ በዓላት የሚከበሩበት ወረሃ መስከረም ላይ እንገኛለን ከ አንድ መቶ ሰላሳ አመታት በላይ እንኳን አደረሳችሁ ሲያባብለን ከኢትዮጵያ ጋር አብሮ የቆየው ኢትዮ ቴሌኮም በመስከረም የሚከበሩ በዓላትን ምክንያት በማድረግ ከፍተኛ ቅናሽ የተደረገባቸው የበዓል ሰሞን ጥቅሎችን ለተጠቃሚዎች አዘጋጅቷል ጤና ስጥልን ውድ ተመልካቾቻችን ትኩረቱን የኢትዮ ቴሌኮም የበዓል ሰሞን ቅናሾች እንዲሁም በዓል በዓል የሚሸቱ ዝግጅቶች ላይ ያደረገው የዛሬው ዘመንና ቴክኖሎጂ ሳምንታዊ ፕሮግራማችን ተጀምሯል ዘመን ቅምሻን ጨምሮ የቴክኖሎጂ መረጃዎች እናደርሳቸዋለን። ሰላማዊ ተወንደሰን ፕሮግራሙን እየመራው ከእናንተ ጋር ቆይታ አድርጋለሁ። መልካም ቆይታ። ኢትዮ ቴሌኮም ያው እንደሚታወቀው የተለያዩ የሃይማኖታዊና የባህላዊ የሆኑ በዓሎችን ለህብረተሰቡ የተለያዩ ፓኬጆችን ይዞ በመቅረብ ይታወቃል። ዘንድሮ ደግሞ በዚህ አዲስ ዓመት በመሆኑና መስከረም ላይ የሚገኙ የተለያዩ የሃይማኖታዊና ባህላዊ በዓሎችን ለህብረተሰቡ በተመጣጣኝ ዋጋ አቅርቧል ማለት ነው። ለምሳሌ አሁን ላይ ያለው የያሆዴ ጊፋታ ሆልዴ ፓኬጆች አሉን። ይሄ ደግሞ በአካባቢ ወይም በህብረተሰቡ ዘንድ የዘመን መለወጫ ተብሎ የሚከበር ነው። ከዛ በፊት ደግሞ አደይ አበባም ነበረን። መስከረም አንድ ላይ ያከበር ነው ማለት ነው። ሌሎች የመስቀል በዓልና ከሱም በመቀጠል ደግሞ የእሬቻን በዓል ምክንያት በማድረግ ኢትዮ ቴሌኮም ለህብረተሰቡ በተመጣጣኝ ዋጋ እስከ 51 ፐርሰንት ድረስ የሚሆን ቅናሽ በማድረግ ለደንበኛው አቅርቧል ማለት ነው። ጥቅሎቹ ያው እንደሚታወቀው የቮይስ የዳታና የቮይስ ፕላስ ዳታ ጥቅሎች ናቸው። ህብረተሰቡ እነዚህን ጥቅሎች በመጠቀም እርስ በርስ የበዓል ድባቡን ለማምጣት ይችላል። ለምሳሌ ድምፅን በመጠቀም እንኳን አደርሳችሁ መልእክት መለዋወጥ ይችላል። ዳታዎችን ደግሞ የሃይማኖታዊ የሆኑ በዓሎችን ወይም በዓሎችን ሲያከብር የሚያሳዩ ነገሮችን ከቤተሰብ ጋር ከጓደኛ ጋር እንደዚሁም ከዘመድ ጋር በመለዋወጥ በዓሎችን ማክበር ይችላል። ኢትዮ ቴሌኮም አሁን ላይ ያሉት የሰልፍ ቻናሎች አሉ፣ ወይም የራስ ገዝ ቻናል የምንላቸው እነዚሁም የኢትዮ ገበታ አለ፣ ወይም ኮከብ 99 መሰላልን በመጠቀም መግዛት ይችላል። ከዛ በተጨማሪ ደግሞ ማይ ቴሌኮም አፕሊኬሽንን መጠቀም ይችላል። ከዛ በተጨማሪ ደግሞ አርዲ አለን፣ እሱንም እንደዚሁ ተጠቅሞ መግዛት ይችላል ማለት ነው። ከዛ ውጭ ደግሞ ቴሌብር ተጠቃሚ ከሆነ የቴሌብር ተጠቅሞ መግዛት ይችላል። ይሄ ብቻ አይደለም። የቴሌብር ቴሌብር አፕሊኬሽኑ ወይም ሱፐር አፕን ተጠቅሞ መግዛት ለሚችል ደንበኛ ተጨማሪ የ20 ፐርሰንት ሪሶርስ ያገኛል ማለት ነው። ኢትዮ ቴሌኮም ታላቅ ሕዝብና ሀገር በማገልገል ላይ የሚገኝ ትልቅ ተቋም እንደመሆኑ መጠን ያለ ልዩነት ለሁሉም ብሔር ብሔረሰቦች የሚያከብሩትን በዓል እኩል አብሮ በማክበር ከጎናቸው መሆኑን ለማሳየት እነዚህን ጥቅሎች በተመጣጣኝ ዋጋ ደንበኛው አፎርድ በሚያደርገው የፕራይስ መጠን ይዞ ቀርቧል ማለት ነው። መስቀል በዓልን ምክንያት በማድረግ እስከ 51 ፐርሰንት ድረስ የሚደርስ ቅናሽ የተደረገባቸውን የተለያዩ የሞባይል ጥቅሎችን ኢትዮ ቴሌኮም ለደንበኞቹ ይዞ ቀርቧል። እነዚህንም ጥቅሎች በመግዛት ለወዳጅ ዘመድ በማጋራት በዓሉን አብረ እንድናሳልፍ ከወዲሁ እየጋበዝኩ መልካም በዓል አለሁ። ሰላም እንዴት ናችሁ? ዮሐንስ ነኝ። በዛሬው ዘመን ቅምሻ ፕሮግራማችን ፒያሳ አካባቢ ተገኝቻለሁ። ከኢትዮ ቴሌኮም ዘመን ገበያ ጋር የተያያዙ ጥያቄዎችን እያነሳን መንገድ ላይ የምናገኛቸውን ሰዎች ስጦታ የምንሰጥ ይሆናል። ብዙ ስጦታዎችን እያለው አብራችሁኝ ቆዩ። መልካም ጊዜ። እሺ፣ በውድድሩ ለመሳተፍ ፈቃደኛ ስለሆንክ አመሰግናለሁኝ። ማንም በል ሁሳ አብደና ዘመን ገበያ መቼም ሲባል ሰምተት አውቃለሁ። ብዙ ጊዜ አይደለ? በዘመን ገበያ ብዙ ሰዎች እንግዲህ እየተገበያዩ ነው። ዘመን ገበያ ውስጥ ገብቶ አንድ ሰው መገበያየት ከሚችላቸው ወይም ደግሞ መግዛት ከሚችላቸው እቃዎች መካከል አምስት ጠቅስልኝ። ያለ 30 ሰከንድ እንሰጣለን። ዘመን ገበያ ማለት እንደ ሀገሪቱ አዲስ ቴክኖሎጂ ነው። ሰው ቤቱ ውስጥ ሆኖ የሚገኝበት አይዞ ስለሆነ ይሄው ደግሞ የቤት እቃዎች በላ ፍራፍሬዎችም ሊሆን ይችላል ልብስ፣ ሰዓት ሰዓት አራት የተለያዩ የቤቶች እቃ የሚፈልጉትን ቤት እቃ ቅድም ብላል መሰለኝ። ስለዚህ ሁሳ ኦልሞስት ከአምስት ነገሮች በላይ ነው። በሰላሳ ሰከንድ የጠቀሰልን ስለ ተሳትፎ እናመሰግናለን። አሁን እጄ ላይ ሁለት አይነት ስጦታዎች አሉ። ስለዚህ እንግዲህ አንተ ደስ ያለን ስታየው ያማረንም ሊሆን ይችላል መርጠት ወስዳለ ይህንን መያዣ ነው የሚመረጠው። ደግሞ አሁን በድጋሜ ከኛ ጋር አለች። አሁንም ከዘመን ገበያ ጋር የተያያዙ አንድ ጥያቄ ነው የምጠይቃት፣ አክስቴ አንድ ጥያቄ እንጠይቃታለን። እሱን ከመለሰች ደግሞ እጄ ላይ ካሉ ስጦታዎች መካከል የፈለገችን መርጣ ትወስዳለች ማለት ነው። ወደ ሀና ዘመን ገበያ ላይ መግዛት የምንችላቸውን አምስት የዕቃ አይነቶች ትዘረዝርልናለች። አንድ ልብሶች፣ ሁለት አትክልቶች ማለት ያ እሺ ጫማ፣ ቦርሳ፣ ስልክ፣ የቤት ውስጥ እቃዎች፣ ሶፋ፣ ጠረጴዛ፣ ቲቪ። ስለዚህ 30 ሰከንድ አምስት ነበረ የጠየቅናት፣ ኦልሞስት ወደ 15 ነው የዘረዘረችው። ስለዚህ አሸንፋለች ማለት ነው። በዚህ አጋጣሚ ሀና ማለት የምትፈልጊ ነገር ካለ ስለ ዘመን ገበያም ስለ ኢትዮ ቴሌኮምም እድል ንስጥሽና ስጦታዎቹን መርጠሽ ትወስጃለሽ። እሺ፣ ያው ኢትዮጵያ ውስጥ ብዙም ዲጂታል ማርኬት፣ ማንኛውንም ነገር ኦንላይን የምንገዛበት ሾፒንግ እድል አክሰሱ አልነበረም እና አሁን ቴሌ ገበያ ይሄንን ይዞ በመምጣቱ በጣም ደስተኛ ዘመን ገበያ የትኛው መረት ሁለቱም ቆንጆ ስጦታዎች ናቸው። እርግጠኛ እሺ ተመልካቾቻችን አሁንም የዘመን ቅምሻ ፕሮግራማችን እንደቀጠለ ነው። ፒያሳ ላይ ዞር ዞር እያልን መንገደኞችን እየሸለምን ነው። አሁን ደግሞ እናት ልጇን ከትምህርት ቤት አውጥታ ወደ ቤት እየወሰደች እያለ መንገድ ላይ ይዘናቸዋል ማለት ነው። ስለዚህ ከዘመን ገበያ ጋር ተይዞ አንድ ቀለል ያለ ጥያቄ እንጠይቃቸዋለን። የፈለጉትን ስጦታ መርጠው ይወስዳሉ ማለት ነው። አብራችሁን ቆዩ። ማንንበል አለምነሽ አለምነሽ ሚጣስ ስለዚህ ለኢዲዲያ የሚጠቅም ነገር ይኖራል ብዬ አስባለሁ። በመንገበያ ማለት ያው በኢትዮ ቴሌኮም የመገበያ የት ስርዓትን ይዞ የመጣ የማርኬቲንግ ሲስተም ትክክል። ስለዚህ ኦንላይን አደለ? ኦንላይን ሰው ምን ምን ማዘዝ ይችላል? እዛ ላይ የሆነው ቤቱ በቃ ኒ ሾፒንግዎችን ይቻላል። እቃዎች፣ የሶፋ ፈርኒቸር፣ የቤት ውስጥ እቃዎች፣ ነብስ ያለው ነገር ኤሌክትሮኒክስ አስቤዛ ማርኬቲንግ ሲስተም ላይ ያሉትን ኦንላይን የመገበያ ሲስተም ነው። አሁን የጠቀስኳቸውንም ጨምሮ ብዙ ነገሮች አሉ። ነፍስ ያለው ነገር አላሉ ዘመን ገበያ ላይ ነፍስ ያለው በግ በግ ስጋ እንትን በግ ዶሮ። ስለዚህ አለም ነሽ እና መሰግናለን ቴሌኮም ዘመን እና ቴክኖሎጂ ፕሮግራም ላይ የዘመን ቅምሻ ፕሮግራማችን እንደቀጠለ ነው። አሁንም ፒያሳ ላይ ዞር ዞር ብለን መንገደኞችን እየሸለምን ነው። አሁን ደግሞ እናትና ልጆች ጥያቄ ለመመለስ አብረውኝ ያሉ ራሳቸውን ያስተዋውቃሉ። ማንም በድ ማዘከድጃ ከድጃና ሰዓድ እንግዲህ አንድ ቀላል ጥያቄ ነው የምጠይቃቸው። ዘመን ገበያ ምንድን ነው ነው ጥያቄው። ተጋግዘው ይመልሳሉ። ወደ እነሱን ሂድ። ዘመን ገበያ ምንድን ነው? ገበያ ኦንላይን ሾፒንግ የምታረግበት ባለበት ቤትም ሆነ ምንም ሆነ መዛዘዝ የምችልበት የምትገበያይበት ኢንተርኔት ኦንላይን እየተላላኩ ቤት እየደወሉ እንደሚያደርሱልን ከዚህ የትም ተላልከው እንደሚያደርሱልን ነው። እኛ ስለዚህ ማዘርም እንዳሉት እቃ መግዛት ብቻ ሳይሆን እቤት ድረስ ዴሊቨሪም ስላለው ይዞ ከተፍ ነው የሚለው የኢትዮ ቴሌኮም ዘመን ገበያ ማለት ነው። ስለዚህ ማዘር ከሁለቱ እቃ እንግዲህ ከልጃቸው ጋር ሆነ የፈለጉትን መርጠው ይወስዳሉ ማለት ነው። ምርጫውን ለእነሱ ተዋለው። ማዘር ምረጡ፣ የትኛው ይሻላል? እሺ ተመልካቾቻችን፣ አሁንም ፒያሳ ላይ ነን። እንግዲህ ዞር ዞር እያለን መንገደኞችን፣ ስራ ላይ ያሉ ሰዎችን እያናገርን ስጦታዎችን ጥያቄዎችን እየጠይቅን እየሸለምን ነው። አሁን ደግሞ እዚሁ ፓሳ ላይ ፎቶ በማንሳት ስራዋን እየሰራች ያለች ልጅን አግኝተናል ማለት ነው። ስሟን ታስታውቀናለች። ወደ እሷ እንሂድ። ዮርዳኖስ ይባላል። እሺ ዮርዳኖስ እንግዲህ አሁን ከዘመን ገበያ ጋር የተያያዙ አንድ ሁለት ጥያቄዎች እጠይቅሻለሁ። ዝግጁ? በመጀመሪያ ዘመን ገበያ ምንድን ነው? ዮርዲ ሰምተሽ ታውቂያለሽ? ዘመን ገበያ ሲባል መገበያ፣ ምን መገበያ? ሌላስ? ኦርደር የሚያረግበት ስታዥ ቤቱ ይመጣልሻል። በጣም ጥሩ ነፍስ ያለው ነገር አለምምን ለሰ በግ፣ ዶሮ፣ ፍየል፣ በሬ። ስለዚህ የመጀመሪያውን ጥያቄ ነግራናለች። እሺ ተመልካቶቻችን አሁን ደግሞ ሁለት የሀይ ስኩል ተማሪዎች አጠገብ ያሉ እራሳቸውን ያስተዋውቁናል። ከዛ በኋላ ወደ ጥያቄ ወደ ስጦታዎች ነው የምንሄደው ማለት ነው። ማንም በል ሜሮን፣ አንድ ሰው ቤት ሆኖ ከቤቱ ምን አይነት እቃዎችን በዘመን ገበያ ማዘዝ ይችላሉ። ሸቀጣ ሸቀጥ። አዎ፣ ሶስት እቃውን መጥቀስ ይችላል። አስቤዛ፣ አልባሳት፣ አምስት ጨምሩ፣ ሰዓት አላችሁ። ጫማ፣ የተለያዩ የአስቤዛዎች ምናን፣ ብዙ ነገር። ስለዚህ ብዙን መልሰዋል፣ እንሸልማቸዋለን ወይም ስጦታ እናበረክትላቸዋለን። ከሁለት አንዱ ይመርጣሉ፣ ምረጡ አሰለፈች ተክሌ ይባላል። አምስት ነገሮች በሰላሳ ሰከንድ የቤት አስቤዛ አንድ ሌላ ኤሌክትሪክ ምናምን ነገሮችን ይላል። ሁለት ያው ኤሌክትሪክ እቃዎች ብዙ አልባሳቶችን፣ አልባሳት ሦስት አስቤዛ ነፍስ ያላቸው ነገሮችንም አዘዝን ይችላል። ለምሳሌ በግ፣ ዶሮ ቤታችን ሆነን አዘን ሁሉ ነገር መምጣት ይችልልናል ብዬ አስባለሁ። የመጨረሻው እድለኛ ወይም ደግሞ የመጨረሻው ስለ ዘመን ገበያ ጥያቄ የምንጠይቀው ሰው ጋር ደርሰናል። ፕሮግራማችንን በዚሁ እያገባደድን ነው። ፒያሳ ላይ ነን አሁንም ያለነው መሸትሸትሸት እያለ ነው። እንግዲህ መስቀልም እየመጣ ነው። ሁላችሁም እንግዲህ ፕሮግራም የምትመለከቱ ከወዲሁ መልካም መስቀል ለማለት ወዳለሁኝ የመጨረሻው ተጠያቂያችንን እንግዲህ ማንን በል ኢዩኤልን፣ እንግዲህ እስካሁን ስናደርግ እንደነበረው ከዘመን ገበያ ጋር የተያያዘ አንድ ቀለል ያለ ጥያቄ እንጠይቀዋለን። ኢዩኤል ዘመን ገበያ ምንድን ነው ዘመን ገበያ ማለት በቀላሉ በቤታችን ምን ገበያ ይበት ኦንላይን ማርኬት ማለት ከዛ ካዘዝን በኋላ ማን ነው የሚያመጣው ዘመን በኋላ ዘመን በዘመን ገበያ በኩል ዴሊቨሪ ያመጡልን ሁላችሁም በዘመን ገበያ ገብታችሁ ተገበያዩ ማን ያመጣልኛል ብላችሁ አትጨነቁ ራሳችን ይዛ ቤታችሁ ደጃፍ ነው የምንመጣው መጣው ስለዚህ ዩኤል እንግዲህ የመጨረሻ ተወዳዳሪ ስለሆነ ምርጫ የለም የመጨረሻው አልስጦታ ራሱ ነው የሚወስዳት ማለት ነው እናመሰግናለን። መሰግናለን በዛሬው ዘመን ቅምሻ ፕሮግራማችን ይኸው ፒያሳ ላይ ተገኝተን ብዙ መንገደኞችን ጥያቄዎችን ከዘመን ገበያ ጋር የተያዙ ጥያቄዎችን ጠይቀን ስጦታዎችን አበርክተናል። በቀጣይ ሳምንት ደግሞ እንዲሁ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያዙ ጠቃሚ ምክሮችን ይዤላችሁ እቀርባለሁ። እስከ ሳምንት፣ መልካም ሳምንት። እንዲሁም ለመላው የክርስትና እምነት ተከታዮች በሙሉ መልካም የመስቀል በዓል ከወዲሁ እመኝላቸዋለሁ። መልካም ጊዜ። ከፍተኛ የሆነ የበሬ ንግድ እንቅስቃሴ በሚደረግበት አዲሱ ገበያ በተለይም ደግሞ ሸጎሌ የእንስሳት ማዕከል ተገኝተን የገበያ ቅኝቱን እየተመለከትን እንገኛለን። በተለይም ደግሞ ይህ የገበያ ማዕከል ከፍተኛ የሆነ የንግድ እንቅስቃሴ የሚደረግበት እንዲሁም ደግሞ ከፍተኛ የሆነ የብር ዝውውር የሚደረግበት በመሆኑ ዘመን አመጣሹ የቴሌ ብር አገልግሎት ይህንን ግብይት በምን ያክል ሁኔታ አቀላጥፎታል የሚለውን ደግሞ ዞር ዞር እያልን ቅኝት እናደርጋለን። ውስጥ እስኪ እንድናውቅ ሙሉ ስሜ ንገሪው። ሙሉ ስሜ አቶ ዘሪውለት እባላለሁ። የበዓል ግብይቱ ምን ይመስላል? እንግዲህ መስቀል ደርሷል። ግብይቱ እንዴት ነው? የበዓል ግብይቱ እንግዲህ አንቺም እንደታዘብሽው ያው፣ ከአራቱም አቅጣጫ ወደ ንግድ ማዕከሉ ከብቶች እየገቡ ነው ያሉት። እነዚህ ከብቶች እንግዲህ መስቀል ምክንያት በማድረግ የገቡ ናቸው። የዋጋ መጠን ደግሞ ማወቅ ከተፈለገ በሶስት እንከፍለዋለን አነስተኛ ማዕከለኛና ከፍተኛ ብለን እናስበዋለን ማለት ነው። በደረጃቸው ልክ ይለያያል። አሁን ዝቅተኛ እኛ እንደ ንግድ ማዕከል እንደ ሾገሌ ንግድ ማዕከል ከ40 ሺህ እስከ 60 ሺህ ዝቅተኛ ዝቅተኛ የሚባለው ማዕከለኛ የሚባለው ደግሞ ከ60 ሺህ እስከ 150 ሺህ ብር፣ በጣም ከፍተኛ የሚባለው ደግሞ ከ150 ሺህ እስከ 250 ሺህ። ዋጋው በምንድን ነው የሚወሰነው? አጠቃላይ ባለው ዋጋ መሰረት ነው ገበያው ተመን የሚወጣላቸው። ፊክስድ የሆነ እንትን የለውም፣ ተመን የለውም። ገበሬው ቀልቦ ወይንም ደግሞ ከቤቱ አውጥቶ ባዋጣ ዋጋ ይሸጣል። እኛ ደግሞ በተመቸንና ባዋጣ መልኩ ተገበይተን ወደዚህ ንግድ ማዕከል እናመጣለን። የእያንዳንዱ ግብይት ከየአንዳንዱ እንደ የአንዳንዱ ኪስ ይለያል ማለት ነው። ገብቶሻል። በዚህ አጋጣሚ ተመን የለውም ሸማች ማህበረሰቡ ባዋጣው መልክ ይገዛል። ነጋዴውም ባዋጣው መልክ ገብቶ ከተለያየ ቦታ ይዞ መጥቶ ግብይቱን ይፈጽማል ማለት ነው። ብዙ ጊዜ እንግዲህ በተለይ ላለፉት ዓመታት ደግሞ ሰው ሰባ ሺህ የሚሆን መቶ ሺህ ኪስ ውስጥ አድርጎ ነበር የሚመጣው። አሁን ደግሞ እድሜ ለቴክኖሎጂ ቴክኖሎጂ ግብይቱን አሳልጦልናል እና እንዴት ነው አሁን ባለው ሁኔታ በተለይ ደግሞ ትላልቅ ገንዘብ የሚንቀሳቀስበት ቦታ ስለሆነ ይሄ ቴክኖሎጂ ምን አመጣላችሁ በተለይ ከቴሌ ብር ጋር ተያይዞ በጣም ቢገርም ነገር ነው ቴክኖሎጂ በጣም የተለየ ነገር አመጥቶልን ቀደም ሲል በጣም እንቸገር ነበረ ግብይት ብለን ደክሞን ወደ ቤት ስንሄድ የሚገጥሙ የተለያዩ ችግሮች ነበሩ ያን ነገር ቴክኖሎጂ ሙሉ ለሙሉ ቀርፎታል ማለት ይቻላል በአሁኑ ሰዓት ግብይት እያደረግን ነው ምንም አይነት ገንዘብ በኪሳችን የገባ የለም ቴሌብር ነው ሞባይልሽ ላይ የሚገባው ከገንዘብ ጋር ምንም አይነት ያታደርግም። ቴክኖሎጂ በዚህ አጋጣሚ ሊመሰገን ይገባዋል። አንደኛ ነገር ገንዘብ ተሸክመሽ ወደ ቤት የሚሄዱ ስጋት ነው። ሁለተኛ ነገር ደግሞ አሁን ለመስራት እንደሚወጣ ሁሉ ለመፍረቅ የሚወጣም አንዳንድ ሰው አለ። ከእንደነዛን ሰዎች ራሱ በጣም እንደው ያንን ችግር ቀርፎልናል ማለት ይቻላል። ክፍለ ሀገር 250 ኪሎ ሜትር ርቆ የሚመጣ ሰው ከዚያ በፊት ገንዘብ ተሸክሞ ነበር የሚሄደው። ያን ሁሉ ነገር ያስቀረ ከመሆኑ የተነሳ እጅግ በጣም ጠቀሜታው ተነግሮ አይል እንድታወቅ። እስኪ ሙሉ ስም ንገረኝ። አስፋው ከበደ። ጥሩ። ብዙ ጊዜ እንግዲህ ይህ ቦታ ከፍተኛ የሆነ ገንዘብ የሚዘዋወርበት ቦታ ነው እና ከዚህ በፊት የነበረው የገንዘብ ልውውጣችሁ ምን ይመስል ነበር? ልምዳ በፊት በካሽ ነበረ። ካሽ ተሸከመች መጥተሽ ተሸክሞ የሄዱ ከባድ ነበረ። አሁን ግን በቴሌ ብርም ስለሚተላለፍ ብር የሚሸከምም ይዞ የሚመጣም የለም። አንዳንዱ በእምነትም ዝም ብሎ ሄዶ ትራንስፈር ያደርጋል። በዛን ነው እንትን ነው እንደ ለኢትዮጵያ ሕዝብ እንኳን አደረሳችሁ። የዲጂታል ኢትዮጵያ ኢኒሽቲቭ አባል አካል ቤተሰብ ሆነን በዚህ ውስጥ ደግሞ ወደሚተረጎምና ወደ ህዝብ ወደሚቀየሩ ነገሮች ከእናንተ ጋር በመስራታችን ዛሬም ደስተኞች ነን። ኢትዮ ቴሌኮም የሁል ጊዜ ቤታችን ነው። በአገልግሎት ረጅም ዓመት ራሳችን ቤት ድረስ መጥቶ አገልግሎናል። ዛሬ ደግሞ ከእናንተ ጋር ሆነን ህዝብ ልናገለግል ስለሆነ ደስ ብሎናል። የጤና ሪፎርም ራሱ ሲሰራ ሴክተሮቻችን ተጠሪ ተቋሞቻችን የኢትዮጵያ መድኃኒት አገልግሎታችንን ጨምሮ ማለት ነው፣ አቅራቢ አገልግሎታችንን ጨምሮ ያንን ማቀላጠፍ የምንችለው ግን ዲጂታላይዜሽን ከዲጂታል ቴክኖሎጂ ጋር ለህብረተሰብ ተደራሽ መሆን የሚለውን እንደ ትልቅ ስትራቴጂ ያስቀምጠናል። ከዚህ በፊትም በብዙ ነገሮች አብረን እየሰራ ነው። የዲጂታል ፔይመንት አገልግሎትን እንዲሁም ደግሞ ከጤና ሴክተር አንጻር እንደምናውቀው የምናገኛቸው መረጃዎች በሙሉ ወደ ዌራ ውስጥ መግባት አለባቸው። ህብረተሰባችንን የምናገለግልበት ተገማችነት ስለሚያስፈልግ ማንን ነው የምናክመው፣ ምን ያስፈልገዋል፣ እንዴት አድርገን ደግሞ ኮሚት አድርገው ኃላፊነት ወስደው ተቋሞች ይህንን ያህል መድኃኒት እንፈልጋለን ይበሉ እያለን እራሱ ትልልቅ ስራዎች እየሰራ ነው። በአጠቃላይ የስትራቴጂክ ፓርትነርሽፕ ነው ፓርትነርሽፑ ስማርት ዲጂታል ሄልስ ሳፕላይ ቼን ትራንስፎርሜሽን ነው። ውስጡ ላይ የተለያዩ አይነት ቴክኖሎጂዎች ይኖርታል። ሂዶ ሂዶ ግን የሳፕላይ ቼኑን አቅርቦቱን በጣም ማዘመን ጋር የተያያዘ ነው ማለት ነው። ቼን አሁን ላይ ያለ የሳፕላይ ቼን ማኔጅመንት ሲስተም አለ። እሱን እንደገና ደግሞ ወደ ኔክስት ሌቭል በማድረስ የዲጂታል ትዊን መጨመር፣ ሌላ ኤይ ፓወርድ የሆነ ሴፍ የሆነ ካምፓስ እና የአክሰስ ኮንትሮል ማኔጅመንት ሲስተም የቪዚተር ማኔጅመንት ሲስተም ይ አጠቃላይ የሚመጡትን ቪዚተሮች የስታፉን ሁሉንም አጠቃላይ የማኔጅመንት ሲስተም አለው። ዘን ስማርት ፌንስ እንደገና የሞኒተሪንግ ሲስተም፣ የኢቪ ቻርጅንግ እና አጠቃላይ የሎጂስቲክሱን ደግሞ የሚያሳልጠው የፍሊት ማኔጅመንት ሲስተም ይኖረዋል ማለት ነው። የተወደዳችሁ ተመልካቾቻችን፣ በልዩ ልዩ ዝግጅቶች ወደ እናንተ በየሳምንቱ የሚደርሰው የዘመንና ቴክኖሎጂ የተከታተላችሁት ይመስል ነበር። ሳምንት በአዳዲስ ርዕሰ ጉዳዮች ወደ እናንተ እንመጣለን። መልካም ሳምንት።